የሽብር ጠበቃው ጃክዊ ቨርጄዝ እና ለሂትለርም ቢሆን ጠበቃ እቆማለሁ ነው የምትለው እንክት ለቢን ላደንስ እንዴታ እኔ ጥብቅና አልቆምልህም የምለው አንድም ሰው የለም ለማንም ለሁሉም እቆማለሁ አንተ ቢን ላደን ትላለህ ለጆርጅ ቡሽም ቢሆን ጥብቅና ለመቆም ዝግጁ ነኝ ጥፋተኝነቱን ካመነ ነው ታዲያ ከላይ ያለውን ቃለ ምልልስ የሰጠው ፈረንሳዊው ጠበቃ ጃክዊ ቨርጄዝ ይህን ሲል ቀሉን እንዳይመስላችሁ፣ የምሩን ነው። የሃያኛው ክፍለ ዘመን አንቱ የተባሉ ዓለም አቀፍ ወንጀለኞች፣ ሽብርተኞች፣ የነጻነት ተዋጊዎች፣ ጊዜ የጣላቸው አምባገነኖች ደንበኞቹ ናቸው። ከሚሊዮን በላይ በሚቆጠሩ ካምቦዳውያን እልቂት የሚጠየቀው ፖል ፖት የረጅም ዘመን ወዳጁ ነው። ቼጉቬራ? አዎ፣ ትውውቃላቸው። ወደ ቻይና በክብር ተጋብዞ ሻይ ፉት እያለ ከሊቀመንበር ማኦ ጋር ስለ ኮሚኒዝምና ስለ ፀረቀኛ አገዛዝ ትግል ተጨዋውቷል። ያውም ጨዋታቸውን አብቅተው ሲሰነባበቱ ዓለም አቀፍ ተቃውሞ ቀስቅሶ ከሞት ፍርድ ያዳናትንና አሁንም አብራው ወደ ቻይና የመጣችውን አልጄሪያዊቷን የነጻነት ታጋይ ጀሚላ ቦርሄድን እንዲያገባ ማኦ የሰጡትን አባታዊ ምክር ሁሉ አይረሳውም። ብቻ ምን አለፋችሁ በአጠቃላይ ዓለማችን ባሳለፍነው ክፍለ ዘመን ታዘበቻቸው ዓለም አቀፍ ወንጀለኞች፣ ሽብርተኞችና የነጻነት ታጋይ ቡድኖች ጥብቅና ያልቆመለት የለም ማለት ይቻላል። በካምቦዲያ እልቂት እጁ አለበት ለሚባለውና እንደ ኤሮፓያኑ አቆጣጠር በ1950ዎቹ አብሮት ፓሪስ ውስጥ ለተማረው በካምቦዲያ የኬምሩዥ አገዛዝ ወቅት ፕሬዚዳንት ለነበረው ኬይ ሳንፋን፣ በ1970ዎቹና 80ዎቹ በዓለም አቀፍ ሽብርተኝነቱ ለሚታወቀው ቬንዙዌላዊው ሽብርተኛ ኤሊች ራሜሬስ ሳንቼስ ካርሎስ ቀበሮው በቦምብ ማፈንዳት፣ በግድያ በአውሮፕላን ጠለፋና ፈና ለተከሰሱ የጀርመኑ ባደር ሜንሆፍ፣ ለአልጄሪያና ለፍልስጤም ነጻ አውጪ ቡድኖች፣ ለናዚ የጦር ወንጀለኛው ክላውስ ባርቢ፣ ለነዚህ ሁሉ ጥብቅና ቆሞ ሽንጡን ገትሮ ተከራክሯል። እጅግ አስገራሚ በሆኑ ክስተቶች በተሞላው የጃክዊ ቨርጄዝ ሕይወት ውስጥ አይረሴው እውነት ያለው ግን ቦምባ ፈንድታ 11 ሰዎችን በመግደል ለተከሰሰችው የአልጄሪያ የነጻነት ታጋይ ጀሚላ ቦርሄድ ጥብቅና መቆሙና ይህንን ተከትሎ የተከሰተው አስደናቂ ሁነት ነው። ጃክዊ በፍርድ ሂደቱ ላይ የተጠቀመው ከሳሹን በመክሰስ ላይ የሚያነጣጥረው ራፕቸር ዲፌንስ በሚል የሚታወቀው ነውጠኛው የክርክር ስልቱ የተጠነሰሰው በዚህ የፍርድ ሂደት ላይ ነበር። ፍርድ ቤቱ በጀሚላ ላይ የሞት ፍርድ በየነባት። የጀሚላና የጓደኞቿን ትግል በአጠቃላይ የአልጄሪያ የነጻነት ታጋዮችን ተጋድሎ ከልቡ የሚደግፈው ጃክዊ አንገቷ በጊሎቲን ተቆርጦ እንድትሞት የተበየነባትን ጀሚላን ከዛ በፊት ታይቶ በማይታወቅ ስልት ዓለም አቀፍ ተቃውሞ አስነስቶ እንድትፈታ አደረገ። ብዙም ሳይቆይ አልጄሪያ ከፈረንሳይ ቀኝ አገዛዝ ነፃ እንደወጣች ነውጠኛው ጠበቃ ጃክዊ ቨርጄዝ ሙስሊም ሆኖ ስሙ መንሱር ተሰኝቶ የአልጄሪያ የነፃነት አርማ የሆነችውን ጀሚላ ቦርሄድን አገባ። በእርግጥ ጃክዊ ጥብቅና አልቆምልህም የምለው ሰው የለኝም ለየትኛውም ሰው ቢሆን ጥብቅና እቆማለሁ ሲል ይሰማ እንጂ ለነማን ጥብቅና እንደቆመ ያየ ሁሉ ጃክዊ ከምንም ይልቅ የተፈሩ ሽብርተኞችና የለየላቸው ወንጀለኞች ዋነኛ ምርጫዎቹ እንደሆኑ ይረዳል። እውን ጃክዊ ጥብቅና ሊቆምለት የማይሻው ዓለም አቀፍ ወንጀለኛ ማን አለ? ጠበቃ አያስፈልገኝም ራሴው እከራከራለሁ ስላሉት እንጂ ዘሄግ በሚገኘው ዓለም አቀፍ ፍርድ ቤት ለተከሰሱት የቀድሞ የዩጎስላቪያው ፕሬዚዳንት ለስሎቮዳን ሜሎሶቪች ጥብቅና ለመቆም ጠይቆ ነበር። የሳዳም ሁሴን መንግሥት እንደወደቀም ለሳዳም መንግሥት ባለሥልጣናት ጥብቅና እንዲቆም ከተመረጠው የጠበቆች ቡድን ውስጥ ነበረበት። የሞት ፍርዱ ላይቀርለት ይህን ሞገደኛ ጠበቃ ቀጥረ እድላችንን አደጋ ላይ አንጥልም በሚል የሳዳም ሁሴን ቤተሰቦች እምቢ ብለውት እንጂ ለሳዳምም ጥብቅና ለመቆም ጠይቆ ነበር። በአጠቃላይ እንደ ኢሮፕያኑ አቆጣጠር በ2013 በ88 ዓመቱ የሞተው ሚስጥራዊውና አወዛጋቢው ፈረንሳዊው ጠበቃ ጃክዊ ቨርጄዝ በአደገኛ ወንጀል ለተከሰሱ ለኒህ አይነት ሰዎች ጥብቅና መቆም፣ በፈታኝ የፍርድ ሂደት ውስጥ ገብቶ ታላቅ ትንቅንቅ ማድረግ ነፍሱ ነው። እንደ ኢሮፓያን አቆጣጠር በ2007 በህይወት ታሪኩ ላይ በተሰራውና የሽብር ጠበቃው ቴሮርስ አድቮኬት በተሰኘው ዶክመንተሪ ፊልም ላይ ጃክዊ አስቸጋሪ ሁኔታ ውስጥ መግባት አደጋ ቢኖረውም ጀብዱ የሌለበት ህይወት ምኑን ህይወት ነው ይላል። አፈሩን ገለባ ያድርግለትና በአንድ ወቅት በተደረገለት ቃለ ምልልስ ላይ ደግሞ ጃክዊ እንዲህ ብሎ ነበር። እርግጠኛ ነኝ ዶክተር፣ በሆን የመጀመሪያውን የልብ ቀዶ ጥገናም አድርገው እኔ ነኝ እንጂ በከንቱ ተቀምጬ አንድ ሺህ ጉንፋን የማከም አይነት ሰውም አይደለውም። ከቪየትናማዊ እናትና ከፈረንሳዊ አባት ታይላንድ ውስጥ የተወለደው ቨርጄዝ ዘረኝነትን መድሎውንና ሌሎች አስከፊ የቀኝ ግዛት ሁነቶችን እያየ ነው ያደገው። በህግ የተከለከለውን ጥሶ ፈረንሳዊ ያልሆነች የቀኝ ተገዢ ሀገር ሴት በማግባቱ ሳቢያ ከዲፕሎማትነት ስራው የተባረረው የቨርጄዝ አባት ሚስቱን፣ ሕፃኑን ቨርጄዝንና መንትያ ወንድሙን ይዞ ከያኔዋ ታይላንድ ወደ ሪዩኒየን ደሴት ተሰደደ። የቨርጄዝ እናት ሕፃናቱ ገና ሶስት ዓመታቸው ሳለሙ

በሕክምና ሙያው ሁለቱን ልጆቹን ማሳደጉን ተያያዘው። ለደሃ አዛኙ የቨርጄስ አባት መክፈል የማይችሉ በሽተኞችን በመኖሪያ ቤቱ በማከም ነበር የሚታወቀው። ቨርጄስ ከልጅነት ዘመን ትዝታዎች ውስጥ ጉል ሆኖ የሚታወሰው የአባቱን ነፃ ሕክምና ሽተው ግቢያቸውን የሚያጥለቀልቁት በሽተኞች ነበሩ። በአባቱ ሳቢያ ምንም እንኳን ፈረንሳዊ ዜግነት ቢኖረውም መልኩ ከፈረንሳዊ ይልቅ ወደ ምስራቃውያኑ ስለሚያደላ የደሴቲቱን ነዋሪዎች የሚሸነቁተው የዘረኝነት ውርደት እሱም አልቀረለትም። ቨርጄዝ ንዴት በሆዴ ቋጥሬ ያልተወለድኩም ሲል ቢሰማም በደሴቲቱ ህይወቱ በቀኝ ግዛትና በዘረኝነት ላይ እንደ ተብከነከነ እንደ በገነ ነው ያደገው። እንደ ኢሮፓውያኑ አቆጣጠር በ1942 17 ዓመቱ ሳለ ግን ቨርጄዝ በአባቱ ማበረታቻ መርከብ ተሳፍሮ ናዚ ጀርመንን ለመውጋት ወደ አውሮፓ ዘመተ። ያኔ ፈረንሳይ በናዚ ጀርመን ቁጥጥር ስር ውላለች። በደሴቲቱ ህይወቱ የፈረንሳይን ዘረኝነት እስኪ በቃው ያይም ልቤ ውስጥ ያለችው ትልቋ ፈረንሳይ ግን የነ ሞንታኝ፣ የነ ዴዴሮት፣ የሮብስፒርና የፈረንሳይ አብዮቷ ፈረንሳይ ነችና እኒህ ሁሉ የሚያማምሩ የፈረንሳይ በረከቶች እንደዋዛ በናዚ ጀርመን የወታደር ጫማ ስር ተጨፍልቀው እንዲጠፉ ስለማልሻ ናዚን ለመውጋት ዘመትኩ ይላል በጦርነቱ ወቅት ዋነኛ ፍራቻዬ የተቀበረ ፈንጂ ረግጬ ፊቴ እንዳይበላሽ አሊያም የዘር ፍሬን እንዳላጣ ነበር ሲል የሚያስታውሰው ቨርጄዝ አንዲት ጥይት ወይም የቦምብ ፍንጣሪ ሳይነካው ናዚ ተሸንፎ ሁለተኛው የዓለም ጦርነት አበቃ በጦርነቱ ላይ ፊቴ ቢበላሽ አሊያም አፍንጬን ባጣ ኖሮ እንደ ጀግና አቆጠር ነበር እናም የምናገረውን ነገር ሁሉ ሰዎች ዋጋ ሰጥተው ያዳምጡታል ግን ችግሩ እኔም ይህን ያህል መስዋዕትነት ከከፈልኩ የተማረሰው ሆናለሁ ግን ምን ታደርገዋለህ ዕድል ነው የጦርነቱ ወቅት አንድ ቀን ለምሳ ኦይስተር ለመብላት በቢላ ስከፍት ጣቴን ከቆረጥኩት ውጪ አንድም አደጋ ሳይደርስብኝ ጦርነቱ አበቃ። በእርግጥም ቨርጄዝ እድለኛ ሳይሆን አይቀርም። በኋለኛው ዘመኑ የፈረንሳይን የቀኝ ግዛት ስርዓት ለሚታገሉ ቡድኖች ጥብቅና መቆሙና የተቀዳጀው ስኬት ያንገበገባቸው የወቅቱ የፈረንሳይ ጠቅላይ ሚኒስትር የፈረንሳይ የደህንነት ተቋም ገድሎ እንዲገላግላቸው ትዕዛዝ አስተላልፈው ነበር። በግድያ ትዕዛዙ ላይ ስሙ በአንደኛ ደረጃ ላይ የሰፈረው ጠበቃ ሲገደል፣ ሁለተኛ ደረጃ ላይ ስሙ የሰፈረው ቨርጄዝ ከተተኮሱበት ጥይቶች ሁሉ ለጥቂት ነበር የተረፈው። ሁለተኛው የዓለም ጦርነት እንዳበቃ ቨርጄዝ ፓሪስ ውስጥ ህግ መማር ጀመረ። በዚህ የተማሪነት ዘመኑ ከኮሚኒዝምና ከዓለም አቀፍ የጸረ ቀኝ አገዛዝ ትግል ጋር ተዋወቀ። የፈረንሳይ ኮሚኒስት ፓርቲ አባልም ሆነ። የቨርጄዝ መንትያ ወንድሙ ፖል ቨርጄዝም የሪዩኒየን ደሴት ኮሚኒስት ፓርቲ መሪ ለመሆን በቅቷል። እንደ አውሮፓውያኑ አቆጣጠር በ1949 ደግሞ ቨርጄዝ በቀኝ ግዛት ስር ያሉ ሀገራት ተማሪዎች ኅብረት ፕሬዚዳንት ሆኖ ተመረጠ። እዚህ ሳለ ነው እንግዲህ ከፖልፖትና ከሳንፋን ጋር የተዋወቀው። በቀጣዩ ዓመትም በኮሚኒስት ትጓዶቹ ጥያቄ መሰረት ወደ ቀድሞ ቺኮዝላቫኪያ ፕራግ አቅንቶ ለአራት ዓመታት ኮሚኒስቶችን ሲያደራጅ ከረመ። ከፕራግ መልስ ቨርጄዝ ጠበቃ ሆነ። ከመጀመሪያዎቹ ደንበኞቹ መሃል አንዱን እንዲህ ሲል ይገልጸዋል። የመጀመሪያው ደንበኛዬ ቢሮ ገብቶ ተቀመጠ። ከዛም ታሪኩን፣ የሰራውን ይነግረኝ ጀመር። በቃ የሰውየውን ሁኔታ፣ ያደረገውን ስሰማ ልክ እኔ ራሴን ያየውን የመሰለኝ በቃ ይህ ሰውዬ እኔ ነኝ ያልኩ። እሱን ያጋጠመው ነገር እኔን ቢያጋጥመኝ እኔም ልክ እሱ የሰራውን ነበር ምሰራው ዋው ጥብቅና የህይወት ጥሪ ነው። ጥሪን ነው ያገኘሁት አልኩ ይላል። ወዲያው ቨርጄዝ ሀገራቸውን ከፈረንሳይ ቅኝ ተገዥነት ለማላቀቅ ለሚታገሉ የአልጄሪያ ነጻነት ተዋጊዎች ጥብቅና ሊቆም ወደ አልጀር ሳቀና ፈረንሳይ አሸባሪ የምትላቸውን እኒህን የአልጄሪያ ወጣቶች ቨርጄዝ ሀገራቸውን ከአስከፊ የቅኝ ግዛት ቀንበር ለማውጣት የሚታገሉ ጀግኖች ይላቸዋል። ለቨርጄዝ ሀገራቸውን ከፈረንሳይ ቀኝ ግዛት ነፃ ለማውጣት ቦምብ በሚያፈነዱት በእነዚህ የአልጄሪያ ወጣቶችና ፈረንሳይን ከናዚ ጀርመን መዳፍ ነፃ ለማውጣት በታገሉ ፈረንሳውያን ጀግኖች መካከል ምንም ልዩነት የለም። ለቨርጄዝ ሁለቱም የነፃነት ታጋዮች ናቸው። በተለይ ለሱ በቀኝ ግዛት መዳፍ ስር በዘረኝነት እየተናቁ መኖርን ላየው ለቨርጄዝ የአልጄሪያውያኑ ፋኖች ትግል የሱም ትግል ያህል ነው። ስለዚህም ለነዚህ ፋኖች ጥብቅና ለመቆም ይወዳል። በአልጀርስ ካፍቴሪያ ውስጥ በአልጀርስ ካፍቴሪያ ውስጥ ቦምብ በማፈንዳት 11 ሰዎችን በመግደል የተከሰሰችው የጀሚላ ቦርሄድና የጓደኞቿ ጉዳይ የወቅቱ ትልቅ የመነጋገሪያ ነጥብ ነበር። ለነጀሚላ ጀሚላ ጥብቅና ለመቆም ወደ አልጀርስ ያቀናው ቨርጄዝ እነ ጀሚላን እንዲህ ነበር ያላቸው እናንተ ለኔ ወንጀለኞች አይደላቸውም። እናንተ ማለት ለኔ የነጻነት ታጋዮች ናቸው። ፈጽሞ ጥፋተኛን እንዳትሉ አልፈልግም። በፍርድ ቤት ክርክሩ ላይ ቨርጄዝ ተለምዷዊውን መንገድ አልተጠቀመም። የደንበኞቹን ጥፋት አሳንሶ ከፍርድ ቤቱ የቅጣት ማቅለያና ይቅርታ አልሻተም። ይልቁንም ከሳሹን አካል ለመሆኑ እናንተስ በቀኝ ግዛታችሁ ምን ስታደርጉ ነበር ሲል ሞገተ። በአልጄሪያ ያለው የቀኝ አገዛዝ ስርዓት ናዚ ጀርመን ፈረንሳይን በተቆጣጠረችበት ወቅት በፈረንሳይ ከነበረው ምን ተለየ እዛም ከዚህ ወረረ እዚህም ፈረንሳይ ያወረረች። ፈረንሳዮች ሀገራቸውን የወረረውን ኃይል በማንኛውም ዘዴ የማጥቃት መብት እንደነበራቸው ሁሉ አልጄሪያውያንም ሀገራቸውን የወረረውን አካል በየትኛውም ዘዴ የመውጋት መብት አላቸው። ለመሆኑ ፈረንሳይ በአልጄሪያውያን ላይ ለዘመናት ስትፈጽም የነበረው ግፍ ተቆጥሮ ያልቃልን? ያውም ፈረንሳይ ከፈጸመችው ግፍና በደል አንጻር አሁን አልጄሪያውያኑ ፈጸሙት የተባለው እዚህ ግባ የሚባል አይደለም ሲል የተሸፈነውን እውነት ገለበው። ለቨርጄዝ እንዳልጀርሱ ችሎት ባለ ከሳሽና ተከሳሽ የሚጋሩት የጋራ የእምነትም የሐቅ መሰረት በሌለበት ሁኔታ ውስጥ ተከሳሽ በከሳሽ የጨዋታ ሕግ እንዲመራ አይገደድም። ስለዚህም ቨርጄዝ በአልጀርሱ ችሎት የራሱን የከሳሹን ወገን ወንጀል ፍርጥርጥ አድርጎ በማውጣት ጉዳዩን ከችሎቱ አዳራሽ አውጥቶ አደባባይ አሰጠው። ይህ የቨርጄዝ መታወቂያ የሆነ የክርክር ስልት ራፕቸር ዲፌንስ በሚል ይታወቃል። ቨርጄዝ የጀሚላንና የእሷን መሰል ደንበኞቹን ክስ ለመከላከል በስፋት የተጠቀመበት ይህ ስልት ከሱ ውጪ ሌላ ጠበቃ ሲጠቀመው እምብዛም ታይቶ አይታወቅም። በመሆኑም ይህ የቨርጄዝ መታወቂያ የሆነ የክርክር ስልት አብሮት ወደ መቃብር ሳይወርድ አልቀረም። በዚህ ገበና አጋላጭ የቨርጄዝ ስልት የአደባባይ ሚስጥራቸው በራሳቸው ዜጋ ገሃድ የወጣባቸው የፈረንሳይ ባለስልጣናት በቨርጄዝ ድርጊት በሸቆ፣ ፍርድ ቤቱም የቨርጄዝን መከራከሪያ ወዲያ ብሎ በጀሚላ ቦርሄድ ላይ የሞት ፍርድ ብይኑን አስተላለፈ። ብይኑን የሰማችው ጀሚላ ቦርሄድ በችሎቱ አዳራሽ ከት ብላ ሳቀች። ብይኑን ያነበቡት የመሐል ዳኛው ጀሚላን እንዲህ አሏት፣ አትሳቂ ወይዘሪት ይህ እኮ አሳሳቢ ነገር ነው። አዎን፣ በርግጥም ጀሚላ ጉዳዩን እንደ ፌዝ ብታየውም ለጠበቋ ለቨርጄዝ ግን ዳኛው እንዳሉት ጉዳዩ አሳሳቢ ነው። ስለዚህም ቨርጄዝ ከችሎቱ አዳራሽ አውጥቶ አደባባይ ያሰጣውን የጀሚላን ጉዳይ በዓለም ዙሪያ ናኘው። በጀሚላ ዙሪያ ዘፈን ተዘፈነ፣ ፊልም ተሰራላት። የሀገራት መሪዎችና ታዋቂ ሰዎች ፈረንሳይ በጀሚላ ላይ ያስተላለፈችውን የሞት ቅጣት እንድታነሳ ጠየቁ። ክስተቱ በዓለም ዙሪያ የመነጋገሪያ ነጥብ መሆኑ ያሳፈራት ፈረንሳይ በጀሚላ ላይ የተላለፈው የሞት ፍርድ እንዲሻር አደረገች። ከዚያም ብዙም ሳይቆይ ጀሚላም ከእስር ተፈታ። አልጄሪያም ከቀኝ ግዛት ነፃ እንደወጣች ጀብደኛው ጠበቃ ቨርጄዝም ሙስሊም ሆኖ የአልጄሪያን ዜግነት ወስዶ የአልጄሪያን የነፃነት አርማ ጀሚላ ቦርሄድን አገባ። ከዚህ በመቀጠል የነፃዋ አልጄሪያ መሪዎች መቼም ለእንደዚህ አይነቱ ተግባር ካንተ የተሻለ ከወዴት ተገኝቶ ብለው ቨርጄዝን በሽብር ወንጀል ተከሶ የእስራኤል የጦር ፍርድ ቤት የሞት ፍርድ ለበየነበት ለፍልስጤም ነጻነት ተዋጊው መሐሙድ ሂጃዚ ጥብቅና እንዲቆም ጠየቁት። ቨርጄዝ አላቅማማም። አውሮፕላን ተሳፍሮ ወደ እስራኤል አቀና። የቨርጄዝን ለሂጃዚ ጥብቅና ለመቆም ወደ እስራኤል ማቅናት የሰሙት የእስራኤል ባለስልጣናት ታዲያ ቨርጄዝን ፈረንሳይ ላይ የሠራኸው ይበቃል ለሂጃዚ ጥብቅና እንድትቆም አንፈቅድም ብለው በነጋታው በሌላ አውሮፕላን መለሱት። ቨርጄዝ ግን ይህ ሊመጣ እንደሚችል ሳይገምት አልቀርም። የእስራኤል ባለስልጣናት ቨርጄዝን በቀጣዩ ቀን ሊሸኙ ማንንም እንዳያገኝ ባሳረፉበት ቤት ድንገት ደርሶ በመስኮት ጥያቄ ላቀረበለት እስራኤላዊ ጋዜጠኛ ቨርጄዝ ቀድሞ ተዘጋጅቶ ጽፎ ያዘጋጀውን ማኒፌስቶ መሰል ጽሁፉን ወረወረለት። በቀጣዩ ቀን ቨርጄዝ ከእስራኤል ሲባረር ለጋዜጠኛው የወረወረው ጽሁፉ ግን ጋዜጣ ላይ ወጥቶ ነበር። የጽሑፉ መንፈስ ቨርጄዝ ሂጃዚን እንደ ነጻነት ታጋይ እንደሚያየውና እስራኤል በፍልስጤማውያን ላይ ከፈጸመችው በደል አንጻር የሂጃዚ ቦምብ ሊያፈነዳ ሲል የመያዙ ወንጀል ኢምንት መሆኑን ገልጾ ሂጃዚ ፈጽሞ ጥፋተኛ አይደለም የሚል ነው። እንደ ብዙዎች የጊዜውና የአካባቢው ፖለቲካዊ ሁኔታ ታዛቢዎች አስተያየት ይቺ የቨርጄዝ ጽሑፍ ሥራዋን ሰርታለች፣ በእስራኤል ፖሊሲ ላይ ለዘመናት የዘለቀ ተጽዕኖዋን አሳርፋለች። በቨርጄዝ ሳቢያ በሂጃዚ የሞት ፍርድ ዙሪያ የተፈጠረው ነበረው ዓለም አቀፍ ትኩረትን የሳበ ውዝግብ የሞት ፍርዱ እንዲሻር አደረገ። ጭራሽ እንደ ኢሮፓያኑ አቆጣጠር በ1971 በእስረኞች ልውውጥ ወቅት ሂጃዚ ከእስር ለመፈታት በቃ። ብዙዎች እንደሚሉት በዚህ የሂጃዚ የሞት ፍርድ መቀልበስ ሳቢያ እስራኤል ከዛን ጊዜ አንስቶ እስካሁን ድረስ በከባድ የሽብር ወንጀል የተከሰሱ ፍልስጤማውያን ላይ ጭምር የሞት ፍርድ በይና አታውቅም። ቨርጄዝ ከዚህ በኋላ ከጀሚላ ጋር ፓሪስ ውስጥ መኖር ጀመረ። ጀሚላም ሜርየምና ሊስ የተሰኙ ሁለት ልጆችን ወለደችለት። እንደ ኢሮፓውያኑ አቆጣጠር በ197 አንዲት ዕለት ግን ነውጠኛው ጠበቃ ጃክዊ ቨርጄዝ ለትዳር አጋሩም ሆነ ለጓደኞቹ እዚህ ነኝም፣ ወደዚህ ሄጅ ያለውም ሳይል ድንገት ጠፋ። አዎን በቃ ጠፋ ጠፋ እምጥ ይግባ ስምጥ ሳይታወቅ ቨርጄዝ ጠፋ ድምፁ ሳይሰማ ሶስት ወር ሲሞላው የቨርጄዝን የእሳት ራት ባህሪ የሚያውቁት ጀሚላም ሆነች ጓደኞቹ በቃ አንዱ ገድሎት ነው ብለው ደመደሙ እርማቸውን አወጡ በቃ ይኸው ነው ቨርጄዝ እንደወጣ ቀረ ተባለ ቨርጄዝ ግን ጠፍቶ አልቀረም በጠፋ በስምንት ዓመቱ እንደ ኤሮፕያኑ አቆጣጠር በ1978 ቤሳ ቤስቲንሳይዝ ድንገት ፓሪስ ላይ ዱብ አለ። የሚያውቁት ሁሉ፣ መገናኛ ብዙሃኑ ጭምር ጉዳሉ የት ነበርክ ብለው ለሚጠይቁት መልስ አይሰጥም። ቨርጄዝ በነዛ ስምንት ዓመታት የት እንደነበር ከመላምት በዘለለ የሚታወቅ ነገር የለም። አንዳንዶች ወዳጆቹ እነ ፖሎ ፖት ጋር ካምቦዲያ ነበር ሲሉ፣ ሌሎች ደግሞ የፍልስጤም ተዋጊዎችን ሲረዳ መካከለኛ ምስራቅ ነው የከረመው ባይ ናቸው። ይህ ሁሉ ግን መላምት ነው። የጀርመኑ ዴር ስፒግል መጽሔት ለመሆኑ በነዛ በጠፋባቸው ዘመናት ሁሉ የት ነበርክ ሲል ላቀረበለት ጥያቄም በዚህ እያንዳንዷ ነገር በምትሰ የተሰለልበት ዓለም ለስምንት ዓመታት የት እንደነበርኩ አለመታወቁ አጀብ ነው ከማለት ውጪ እዚህ ነበርኩ ሊል አልፈቀደም። ቨርጄስ ከጠፋበት ተመልሶ ፓሪስ ውስጥ የጥብቅና ሙያውን እንደጀመረ ወዲያውኑ እንደቀድሞ ሁሉ ለአደገኛ አሸባሪዎችና ከባድ ሚዛን ወንጀለኞች ጥብቅና መቆሙን ተያያዘው። ለሊባኖሳዊው ጆርጅ ኢብራሂምና ለናዚ የጦር ወንጀለኛው ለክላውስ ባርቢ ጥብቅና ቆመ። የሊዮኑ አራጅ በሚል ስም የሚታወቀውና ፈረንሳይ በናዚ ጀርመን መዳፍ ስር በወደቀችባቸው ዓመታት በርካታ ፈረንሳውያንና አይሁዶችን በማሰቃየትና በመግደል የተከሰሱ ሰው የክላውድ ባርቢ የፍርድ ሂደት በወቅቱ የዓለምን ትኩረት የሳበ ነበር። 39 የከሳሽ አቃቢያነ ህግ አባላትን ለብቻው የመከተበት የክላውድ ባርቢ የፍርድ ሂደት በቨርጄዝ ዘንድ ልዩ ቦታ አለው። አንድ የፍርድ ሂደት የሚለካው የፍርድ ሂደቱ ከተጠናቀቀ በኋላ ትቶት በሚሄደው አሻራው ነው የሚለው ቨርጄዝ ከዓመታት በኋላ 39 አቃቢያነ ህግና አንድ ዳኛ ያው ዳኛውም የከሳሹ አካል ነው ማለት ነው እንግዲህ፣ በአንድ ወገን በሌላኛው ወገን ደግሞ እኔ ብቻዬን። ይሄ ምን ማለት ነው? እኔ ብቻዬን ከአርባ ሰው ጋር ገጠምኩም ማለት አይደል? በከሳሽ በኩል ያሉት እያንዳንዳቸው የኔን አንድ አርባኛ ናቸው ማለት ነው። ይህ ብቻውን ለባርቢ ጥብቅና እንድቆምለት ምክንያት ይሆነኛል። በቨርጄዝ ዘንድ ፍጹም ክፉ ወይም ፍጹም በጎ የሚባል ነገር የለም። እናም ደግሞ መርሄ ያለ መርህ መኖር ነው ይላል። የትኛውም የለየለት ወንጀለኛ እንኳን ቢሆን በልብ ውስጥ አንዳች ያማረ የአበባ አጸዳ አያጣም። የትኛውም ጥሩ ሰው ተብዬም ጥቂት ተናዳፊ ባቦች በልብ ውስጥ አስቀምጧል ይላል ነውጠኛው ጠበቃ ጃክዊ ቨርጄዝ። ቨርጄዝ ለባርቢ እንዲያልኩት ይላል፣ አንተ እንደ ሰብአዊ ፍጥሩ እንድትቆም ነው የምፈልገው። አንተ ጭራቅ አይደለህም። አዎ አንተ ንጹሕ ሰውም አይደለህም። ቢሆንም ግን ጭራቅ አይደለህም። አንተ ማለት አንድ የጦር መኮንን ነህ፣ በአንድ ወራሪ ኃይል ውስጥ ያለህ የጦር መኮንን ነህ። በቃ አልጄሪያ ውስጥ ካለ አንድ የፈረንሳይ ወታደር ወይም ቬትናም ውስጥ ካለ የአሜሪካ ጦር አባል አሊያም በካቡል ካለ የራሽያ ወታደር አታንስም አትበልጥም። ክቡራን አድማጮች የዛሬውን የመጀመሪያውን ክፍል በዚህ ጨርሰናል። በቀጣይ እስክንገናኝ ድረስ ቸርን ሰንበት።